ምን እየጠበቀን ከዚህ ከዚህ ምላሳም ህዝብ እየጠበቀን ይሆናል ደግሞ በኋላ ብታ ብላሉኝስ ደግሞ ያቺ ጉቺ የምትባል እንዲሁም ስሜ ጣፍጣቸዋል ሌላ ሰው ልፈልግ ተው በዚህ ጉቺና ምስር የምትባለው ጠላቶቼ ናችሁ አይናችሁን ብላ ነገ ሞባይሏን ትታ እኛ ላይ ስትሄድ ነበረ የምትሆነው እንኳን ቀረብኝ ጉቺ ቀጥታ ነው ዲክላይን ያደረገችው እኔማ ዝም ብዬ እንዴት ነሽ ደህና ነሽ ልላት ነበረ፣ ግን አይ አልፈልግም። ደግሞ በአቡጄ ነገ ሞባይል መሸቀያ አድርገን እንደ እኔና ጓደኛዬን ጠዋት በስመ አብ ብላ ገብታ ሞባይል ትሸጥ ብንበኛ በኛ አንዳንድ እንትን ይነግሩላታል። እሱ አሁን ብትገባ ማለት ነው እንጂ ሀናን የምትባሏ ብትገባ ለመሲ ላክ ላክ ላክ ላክ ላክ ሼር ያረጉላታል። በጠዋት አስራ ሁለት ዛሬ እንደውም አተኛል

ፍልግም እኛ ልድገማት እንደ ለማንኛውም ነው የቀረኝ። ቢሂድብን ባቡጂ ባቡ ውይ ባቡጂ አትከብደንም። እኔ እራሴ ያብላላታለሁ አፏን እንደምትዘጋው ግን ይሄ ህዝብ እንዳያብላላት ከልጅቷ ጋር ገባችሁ ብለው፣ እነሱማ ፈልገዋታል። ናፍቃቸው ይሁን አላቅም አስገባት ድገሚ ይላሉ። በኋላ ደግሜ እዚህ መታን ሙልጭ ልጭን ብታወጣኝ፣ ስሌሽ ማለሽ ምን ፈልገሽ ነው ምናም ብትለኝ፣ ለነገሩ እኔም ለሱ አላንስም። አይ እናንተ ፊፊ ያለች ይላሉ። እና ከፊፊ ጋር ልጫወት። እናንተ ሰዎች ምን ወጥር አንገጣችሁ? ምነው ጨላለን አላችሁ? ፊፊ አንቺ ሴትዮ ዝም ብለሽ ጀስቲን በዚህ ጋር ሄደ ጀስቲን በዛ ጋር መጣ የምትይው ጌም እኮ አይደለም። ፊፊ መጣች ማለት ጉድ፣ ተአምር ሊታየ ነው ተከብራሽ ተቀመጭ አረ ደስማ አንድ ሴት ሌላ ቀን ሳፖርት እንድታረከን ነው ሴትዮ አታርገኝ አታቀኝም አታርገኝ አልፈልግም እዛው ተቀመጪልኝ ጭራሽ እላይ እንውጣ እላይ እላይ በሚሊዮን ከሚወርድላት ሴትዮ ጋር ሰላሳ ነው እኮ ቅድም የሰጡሽ ሰላሳ እሷ እራሱ እኮ ስትሰጥሽ ጽጌ መጣች ይችው ወረኛ እሷ ራሱ እኮ ስትለቅልሽ አንዴ ሶስት አንበሳ አራት አንበሳ ወርወር አርባገርምሽ እግዚኦ። እሺ እና ፊፊ አትሰጥም፣ አንበሳ ትሰጣለች እኮ። እንደውም መቼ እኔ ቤት እግር በጣላት እያልኩ ሁሌ ነበረ። እንትን ምለው ግን ዞር ብላ አይታኝም። ማቢ ጋር ለሀይ ምስር፣ እኔ ደግሞ ሳላሰው መስሎኝ። እንዴት ናችሁ? ምን ደህንነት አለ። የሆነ ሰው ስበን ካንስል አደረገብን። ማን ነው ማለት? ስም አንጠራም፣ ስም አንጠራም። እንደዚህ የሆነ ሰው የሆነ ሰው ከባቡጄ ቀበኛ ነው፣ ከባቡጄ ጋር የተጣላ የሆነ ሰው ስበል ሰሞኑን ፎቶ እየተለጣጠፉ ነበር ከባቡጄ ጋር እና እኔና ጓደኛ ደግሞ ስላልተነካካን ትንሽ እናሽቋልጥ ብለን ብነሰባት ካንስለ ከባቡጄ ጋር እንዲህ ናቸው እና ለሁለት ገብተው ሞቱ እንጂ ምንድን ነው የሚባለው? ሰው ደፍሮ እንጂ ፈርቶ አይሞትም። አንድ የማደግታሞ ነው ደፍሮ አይደለም፣ ሰው ታሞ እንጂ ፈርቶ አይሞትም። አንድ ዙር ትደገማለች። ሌሽ ማሌሽ ነው የማትደገመው። ያላ አሁ ነው። ካንስል ካደረገች አደረገች። ካንስል በሉ በቃ ካንስል። ሁለተኛው ማናት? በካንስል አርጋለች ሀናት ባቡጅ የመሲ ጓደኛ ናቸው እነዚህ። ብላኮ ነውዋእግዚዮ የወሬ አለ እስቲ፣ አንቺ ደግሞ ስም እንዳታስጠሪ ይነካካፕናል። ዝም ብለሽ በቃ የባቡ የተጣላችሁ ብለሽ ሂጂ። ከባቡጭ የተጣላችሁ ሰሞኑን፣ ባቡ የተጣላችሁ ማን፣ ሰሞኑ ፎቶ የሚለጠፍባት ሰሞኑን፣ ይኸው ከሆነ ናይጄሪያ ጋር እንደውም አብራ ገብታ ምንድን ነው የሆነ ነገር አላስባለችም። በዛ የተጠማም እኔ በእርግጥ ጉዳዩ ላይ ያልሄድኩበትም እዚሁ ዱባይ ስለሆነች ስም እንትና ነቻ አባ ገብሮ ገባኝ። አንቺ ሄደሽባታል። ከሄድሽባታ ለዛ ነዋ ሁለተኛውን ካንስል ያረገችው አንቺ ናይታ። እኔማ አልሄድኩባትም። እሷ አለች ባይዘዊ ኢትዮጵያ ቲክታክ መጀመሪያ የፈመሰች እሷ ነበረች። ከእኔ የቀጥሎ አደለም መጀመሪያ ሁለት መቶ ሺህ የገባችው እሷ ነች አካታ እሷ አ ይሆናል። ግን መጀመሪያ ከኢትዮጵያ ቲክቶከር መጀመሪያ ሁለት መቶ ሺህ የገባችው እሷ ነበረች። እኔ ኮፉጀራ ከመምጣቴ በፊት ሀያ ሁለት ምናምን ደግሞ በሱ እንንከረከር እንደ እናቴ አዎ። ግን የመጀመሪያ ቲክቶከር ነች እሷ እሷ በዚህ ሰምታ በዚህ ነው። ከድሮም ነው እኮ ይኸውልሽ፣ ለሳማ ነው ባቡጄ እኮ ይኸውልሽ፣ የገብርኤልን የስለት ትብር እንደበላ ነው የሚያስቀባጥራት የሚያስለፈልፋት ስለሷ። ልጅቷ ግን ቼክ ሪፐብሊክ አላረግም አለቻት። ባቡጄን በአቡጄን አያራሳ ነው ባቡጄ እንድምትለፈልፈው እንዲሁ ቁቁ ትላለች፣ እንደ አምቡላንስ ትጮሃለች። ባቡጄ እንዳትሰማኝ። ሲቀጥል ደግሞ እንደ ባዶ ቤት ታስተጋባለች። ሞባይል ስትገባ ኤርፎን እና ቻርጀር መሸጫ ብታረጋትም ልጅቷ እናቴ በማግስቱ እንደዚህ ሰዓት አድርሶላት ማናት እያለች ልጅቷ ደግሞ የባሰ ልጅቱ እኮ ከዛሬ ከአም በቃ ቲክታክ ዘምዋ ላዋላ እየደባች ነበር ዘምዘምዋ አላይሹ ዘም ዘም ውሃ አንስታ ላላ አኦ ዘቢላማ ሼጣን ረጅም አኦ ዘቢላማ ሼጣን ረጅም የባቡ ጂን ስም እየጠራች የባቡ ጂን ስም እየጠራች፣ አለበለዚያ አንቁርብኝ እያለች ጉጂ አንቁርብኝ እያለች ሌላ ምንም አዲስ ነገር የለም። ሰሞኑን ዘም ተሻል ወይኔ 18 ሚሊዮን ያላት ልጅ ሰውዬውን አሉ ሂድና ማል። ዘብር ገብርኤል ሄደ እኔ ሀቡ ስትል ነው የሰማሁት። ዘብር ገብርኤል ሄደ ከማልክ እኔ ሀቡ ቤት ገብቼ ይቅርታ ጠይቃለሁ ብላ ነበረ። ከዛ ልጁ ሄዶ ዘብር ገብርኤል ሄዶ ማለ። አላደረግኩም መስለኝ ቤታ ልስባት ቤታ ጆይን ስትል በገስት ያለን መስሎ ልስባት። ጠንቁልስ አረግ ለካ በገስት አደለንም። ከዛ ቤታይ አሁን ያቺ ስሟን አላቅም ያቺም ያቺ ቀዩ ሃናን ታሪክን የምትመስለዋ ልጅ ሀቡ ነይ፣ ምሏልና ቃልሽን ፈጽሚ፣ ነይና ህዝቡንም ልጁንም ህዝብ ፊት ይቅርታ ጠይቂ ብላ እባክሽን፣ በዚህኛው መስለሽ ልስብሽ ነበር። እጭ አንቺ ሴትዮ፣ የተብላላ ጉዳይ ደግመሽ አታብላይ። ሌሽ ማሌሽ ነው ሲጀመር። ጠንቁሏል፣ ሰልቧል፣ ተነጋግረን ጨረስን እኮ እኔ እና ልጁ። እኮ አሁን በጋራ ልንሰራ ኮ ያምን ልጁ ጠንቁሏ ከሰራለ ዘብር ዘብር ገብርኤል ሄዶ፣ ሰማሽ እሺ? እሱ ታምጫለ ቁጭ ሰምቼ ቅድም በቤቴ አብላለቻለሁ። ቴንኪዩ ቤት ታዬ፣ ቅድም በቤቴ አብላለሁ እኮ ጨረስኩኝ፣ ነገሩ ተዘጋ። ሰሚ ሰሚ፣ ልጁ እኔ ድምፆኛው ነበር። በባለፈው እንደዛ ሲያብጠለጥሉት ማለት ነው። ምስር ልንገርሽ እና አብረን እንስለብ አልኩትኝ። ቡርጅ ከሊፋን ቡርጅ ለዓረብን ምናምን ስልብ። የኢትዮጵያ ሕዝብ ደግሞ እንደገና ረብሻ ሊነሳ ነው። ቆይ እነግራችኋለሁ። ወሬውን እንዳትረሱ፣ አዳምጡ ልጨርስ እቺን። አይዞክ ቻፕዬ፣ ከጎንክ ነኝ፣ አብረን እንሰልባለን መስለብ የምትችል ከሆነ ሌሽ ማሌሽ ነው የድሃ ብር የምንሰልበው እዚህ ሀገር ያሉ አንድ ነገሮች ትልልቅ ነገሮች አይቀሩንም። ቡርጅ ለዓረብን ቡርጅ ከሊፋን ዱባይ ሞልን ፕሪንሰስ ታወር አድርገን ወደ ሀገራችን ይዘን እንገባለን። ኢትዮጵያዊም ከእንግዲህ ዱባይ ላይ አይንከራተትም። እንደውም ኢትዮጵያን ራሱ ተኝ ነው የምንላት አልኩኝ። ሀገሪቷ ራሱ እንቅልፍ፣ አንተ ተኛ በቃ እኛ ሰላልበን እንሄዳለን አልኩኝ። እቺን ሲሰማ እኔን እስታተሱ ላይ ፖስት አደረገኝ። ተመችቼው ማለት ነው እኔ ከዛ አሁን ዘብር ገብርኤል ሄዶ ምሎ ነፃ ወጣ ሲሉ ቅር አለኝ ቅር አለኝ። መስለቡ ሊቶ ነውይመሬ ይሄን ህዝብ እኮ ለማሳመን ብሎ ነው ባይሄድ ይሻለው ነበር። እውነቴን ነው ይሻለውነበሰራለን ብ ከዛ የሆነው ይሁንና ዛሬ ደግሞ ሌላንትን ሌላ ሪካርድ ተደርጌ አድርሱልኝ ብያለው። ኢንሻላ ቢስሚላ ያደርሱለታል ወይ ፖስት አድርጎ ወይ ቪዲዮ ሰርቶ መልስ ይሰጠኛል አልኩኝ። ቅድም ከህዝቡ ጋር ስወያይ ቅድም ከህዝቡ ስወያይ ምን ረብሻ ተነሳ መሰለሽ? እንግዲህ አሁን ያው ከቻፒ ጋር ልነሳልብ ልነሳልብ ነው እኔ ቡርጅ ከሊፋን ወስጄ አልኩ። ቡርጅ ከሊፋን ሀቅ ነው፣ ሀቅ ነው፣ ድርሻዬ ነው። ወስጄ ከተማዬ ላይ ድሬዷዋን ማቆመ አልኩኝ። ከዚራ ቡርጅ ከሊፋን ከዚራ ቆሟል። በቃ አሁን በምን አብሽ ሳይ ቡርጅ ከሊፋ ከዚራ ላይ ቆሟል። አዎ ነው ቆሟል እሱ። ከዛ ፕሪንሰስ ታወርን ፕሪንሰስ ታወርን ስንነጋገር ባህር ዳር ይሆናሉ። ባህር ዳር አደረግ ነው ይሁን ባህር ዳር ይሁን። ስለ ዱባይ ሞል ስናወራ የዓለም ከዓለም ሁሉ እየመጡ እዚህ ዱባይ ሞል አይደል ገበያ ዕቃ ምናምን የሚገዙት እሱ አዲስ አበባ ይሆናል። ካፒታል ሲስተም ሆነ መርካቶ ወይ ፒያሳ ብለዋል። እዛ ጋር ዱባይ ሞል ይቆማል። እዛ ተስማማል። ጸቡ የተነሳ ይሄ ህዝብ እኮ ሞኝ ነው። ደም ይፋሰስ ይሆናል። ገና ይገዳደሉ ይሆናል እኮ በምን ጸቡ የተነሳ መሰለሽ። ከህዝቡ ያልተስማማ ነው። በቡርጅ ለአረብ ይሄ ከዓለም አንደኛው ሆቴል አለ አይደል? ሰቨን ስታሩ በሄሊኮፕተር የሚገባበት ስለሱ ስናወራ ህዝቤ ሊጨመስ አላየሁትም። ህዝቤ ሊጫረስ የውልሽ። ግማሹ ባህር ዳር፣ ግማሹ ሀዋሳ፣ ግማሹ ላንጋኖ፣ ግማሹ ሲዳሞ ይላል። አንቺ ሴትዮ እዚ ሀገር ነው አደል ያለሽው? ቡርጅ ለአረብ ማለት ውሃ ያለበት ቦታ ላይ ነው የተቀመጠው። ስለዚህ ውሃ ያስፈልጋል። የሆነ ባህር ነገር የሆነ እንዲቁጭ የሚልበት ውሃ ላይ ነው እኮ ያለው በዚህ ከህዝብ ጋር አልተስማማንም። ህዝቡም እዚህ ኮመንት ላይ ደም ተፋሰሰ። ግማሹ ባህር ዳር ይላል፣ ግማሹ ሀዋሳ ይላል፣ ግማሹ ለገዳዲ ይላል፣ ግማሹ ቢሻን ቀበና ይላል። ሊጫረሱ ሆኗል። ይህን ደግሞ እኔና ቻፒ እንወስናለን አልኩ ተሰለብን። በኋላ ሰላቢዎቹ እናንተ ወሳኞቹ፣ እጣም አውጣት ነው ለዚህ ህዝብ አለበለዚያ በስምምነት ነው ኤርትራ ይሁንም የሚላለ ኩሪፍቱ የሚላለ እንግዲህ ስቲሌሽ ማሌሽ፣ እንግዲህ ቼክ ሪፐብሊክ እናደርጋለን። ለማንኛውም ኤርትራ ነው የመጀመሪያው የራሳችን ነው። ያማታል እንዴ! እኛ ካልተስማማን ደግሞ በሰው ሀገር ንብረት በሰው ቡርጅ ለአረብ ደግሞ የኢትዮጵያ ህዝብ እንደገና ደም ይፋሰስ። ካልሆነ ወስደን ለኤርትራ ቢሆን እንሰጣለን እንጂ ደም ከምንፋሰስ እንደገና ነፍስ ጥፋት፣ ያማታል እንዴ! አርባ ምንጭ ቡናኖር ጉቺ፣ የችግሩ ምንድን ነው? ልጁ ዘብር ገብርኤል ሄዶ ሰላሚነት ቢኖርበት ራሱ ስልብናው ተነስቶለታል። በቃ አይችልም። ያ መንፈስ እርኩስ መንፈስ ከላዩ ላይ ወጣ። ትግራይ ይሁን የሚላለ ውሃ አለ ባህር አለ። እዛ ትግራይ ውሃ ካለ ውሃ ያለበት ቦታ እንትን ውስጥ እናስገባለን። እኔ አሁን ባህር ብዙ ስለማላቅ ነው። ውሃ ውሃ ያለበት ነው መሆን ያለበት እዚህ በክብር በሞገስ የተቀመጠ ሆቴል ከዚህ ነቅለን ሰልበን ይዘን ሄደን እዛም ደረቅ መሬት ላይ እናስቀምጠው? እንዴት ውሃ ያስፈልጋል። በሆነ ውሃ ውሃ ላይ ነው ቁጭ። ውስጥ እንዴት ነው የምንጫወተው እናንተ